አሰላሙ አለይኩም ራህመቱላሂ ወበረካቱሁ፣ ቤተሰቦቼ እኔ እናችሁ ሰላም ናቸሁ ወይ? ድጃጅ ስድር ቆራርጫ አስቀምጫ አለውኝ ደሞ ባህራቴ አለ ልከብለውው ማለት ነው። ድጃጅን ግዲ ሾርማ መስራት ለምትፈልጉ ሊታድርጋችሁ በቤት ውስጥ እንደምታዘጋጁ ላሳያችሁ ማለት ነው። ድጃጅን እንደዚህ አድርጌ በቀጫጭኑ በቁመቱ ቆራርጫዋለሁኝ እንደምታዩት ማለት ነው። እንደዚህ እያደረኩ አሁን አጫጥቶ ቆራርጬ ምናምን ነው። እንዴት አድርጌ እንደሚከብድ ብቻ ተመልከቱ ማለት ነው። ነጭ ሽንኩርት ዱቄቱን አድርጋለሁ። ይበቃ ነው የምለውን ነው እኔው። ብዙ ጊዜ በልክ ነው ቅያሴ ነካለሁ ማደርገው። እንደዚህ በማንኪያ ምናምን አይደለም። ያው ይቅርታ። ለመማርከያ ተጠቃሚ ካላችሁ ደግሞ እሺ ቤተሰብ ይሄን ነው እንግዲህ መሸከር ነው እነዚህ ነው ትንሽ የማደርገው። አሁን ደግሞ ከዚህ ትንሽ አደርግበታለሁ የስጋ ባህሪያት ነው ማለት ነው። እና ለዚህም የሆነ ስጋ ይህን አደረግኩ። ፍልፍል አስወድ አድርጋለሁ፣ ይበቃኛል። ይህ ደግሞ ድንብላል የተዘጋጀውን ማለት ነው። ከላ አደርጋለሁ ከላ አደርጋለሁ። ያው ሌሙንም አዘጋጃለሁ ሌሙንም አርዳለሁ። ከዛም ሚሊ ይበቃኛል፣ ብዙም አይፈልጉም ሰዎች ጥማጥም ሳልሳ ደለኩ ማለት ነው። ከዛ እዚህ ጋር የጀመርኩ ዘባዲ አለኝ ይህኑ ዘባዲ ወይም እርጎዬን አደረግኩኝ ማለት ነው። አሁን እንግዲህ አደበላልቃለሁ ለይሙን ትንሽ አደርግበታለሁ ማለት ነው። ቆርጬ ይህኑ

ይዟቸዋል። አሁን ሽንሽ ሸፈን አድርጌ ግማሽ ሰዓት ያክል አስቀምጠዋለሁ። በነገራችን ላይ ተከብሎ ብሎ ቲቀመጥ ሀሪፍ ነው የሚሆነ ጣም ድብልቅልቅ ብሎ ባህራቱ ምናምን ማለት ነው እና አሁን እኔ ገና ነኝ፣ ለመስራት ገና ነኝ። ብዙ ነገሮች እናዘጋጃለሁ። እስከዛ ድረስ ሸፍን ቁጭ አድርገዋለሁ። ይዋሃዳል ለራሱ ጊዜ ማለት ነው። ምንም እንግዲህ በዚህ መልኩ ሸፈንኩት፣ ትንሽ ይቀመጥ። እሺ ቤተሰብ፣ አሁን በታትስ ስንጠብስ ነው። ይሄ አለ ከውጭ የሚመጣው በቤት ውስጥ አላዘጋጅም ማለት ነው። እናውና እንግዲህ ላዘጋጃጅ ነው ማለት ነው። መጥበሻው ደግሞ ይሄ ነው፣ ማሽን ነው። ጋር ደግሞ መጥበሻ አደርጋለሁ። መጥበሻ ላይ ዘይት አደርጋለሁ። እንደዚህ አደርጋለሁ። አሁን ዘይት ጋልሲ ያዘጋጀሁትን ድጃጁን የከበርኩትን አደርጋለሁ ማለት ነው

በራሱ ጊዜ ውሃ ስላለ ያው የከበርኩበትም ላይ መሆኑ የገባዴ አሁን ጊዜ ቤብሳል ማለት ነው። እሺ ቤተሰብ፣ እንግዲህ እንደምታወስ እየመጠቀ በዚህ መልኩ አሁን ከታች መብሰል ጀምሯል። እየቀላ ነው። አሁን እንግዲህ ይገለብጠዋል ማለት ነው። እንግዲህ ሾርማዜ መልኩ ጋለ ሁሉ የቀረው እየገለበኩ እየገለበኩ አበስናለሁ ማለት ነው። እሺ ቤተሰብ ይኸውና በጣጣ አዘጋጃለሁ። ይሄ ከውጭ ከሱቅ የመጣው ይሄ ደግሞ ቤት ውስጥ ያዘጋጀሁት ነው ማለት ነው። ይሄ ደግሞ ሶስት ነው ማይነዝ ይሄ ማለት ነው። ይሄ ይሄ ሁለቱ ከዚህ ነው ያዘጋጀው። እንደዚህ አድርጌ አመታዋል ነው ማለት ነው አጠቃላይ በደንብ አድርጌ እንኳን ብዙም እንትን አይፈልጉም። ያኔ ማግኘት አይፈልጉም። ከዛ ይሄ ካስ ማለት ነው ከዚህም አደረኩበት። አይፈልጉም። ከዛ አሁን እዚህ እንትን የሚያዘጋጀት ላይ

ብዙ ነገር ያ ቲማቲም ካስ ምናምን ማድረግ እንችላለን። እኔ ግን አይፈልጉም ሲጀመር፣ ይህንን ኪያሮን የማደርገው ለራሴ ነው እንጂ እነሱ ላይ አላደርግም ማለት ነው። ኪያር እንደተዘጋጀሁት ለራሴ ነው። ይህን አሁን ተቀለለ ነው። ያው አንድ ሁለት ላሳየች ጊዜ ነው። አሁንም ድጋሚ እንደዚሁ ሶሴን አደርጋለሁ።

ስ በቃ እሽም ሾርማ እንግዲህ በዚህ መልኩ ደርሷል ማለት ነው። ትንሽ ይሄን ነው ይኸው እዚህ ጋ ያለው አሁን እንደዚህ ተገበበኩ በኋላ ደግሞ ትንሽ የተወሰነ ጨረስኩ በቤታችን ውስጥ አሪፍ አድርጌ አዘጋጅቸዋላ። ሞክሩት፣ ትወድታላችሁ።